የምንሰጣቸው ነገሮች ምንድን ናቸው? በእኛ ላይ ቦታ ያላቸው ግምት የሚሰጣቸውና ቦታ የምንሰጣቸውን ነገሮች ላይ ትኩረት ጊዜ እንድንሰጥ የሚያደርጉ ነገሮች ምንድን ናቸው የሚለውን ነገር ያሳያል። ሰው ዛሬ በተለያየ ስሜት ውስጥ በተለያየ አህዋል ውስጥ እየኖረ ያለበት ተጨባጭ ነው ያለው። ተቧድኗል። የተለያየ ስሜት ውስጥ ገብቷል። የሚያስቀድማቸው አውለውያ የሚሰጣቸው ነገሮች አሉት። እነዚህ ነገሮች ግን እንደ ኢስላምና እንደ ኢስላም መነፅር ለእኛ የትኛው ነው ቅድሚያ የሚሰጠው ብሎ ማሰብ ያስፈልጋል። እኔ ትንሽ መልዕክት እንዳስተላልፍ በወንድም አለላህ የተነገረኝ በተለይ ይሄ ጓደኝነት ጋር በተያያዘ ወይም ደግሞ ሶህባ ጋር በተያያዘ ነው እና እሱም በተመለከተ ትንሽ ነገር ልበል፣ የዚሁ ማሳያ ስለሚሆን ሰይድና አቡበከር ስዲቅ አላህ ስራቸውን ይውደድላቸው እና በአንድ ወቅት መንገድ ላይ ሲሄዱ ሰይድና ሐንዞላ ረዲ ላሁ አንህ አገኙት ሐንዞላ ገሲሉል መላኢካ በመባል የሚታወቁት እንግዲህ በምድር ላይ መላኢካ አጥቧቸዋል ከሚባሉ ሁለት ወይም ሶስት ሰዎች አንዱ ነው። አላህ ስራ ደድለት ሃንዘላ ለሰይድና አቡበከር ስዲቅ ምንድን ነበር ያላቸው? ሙናፊቅ ሆንኩ ነው ያላቸው። ናፈቃ ሃንዘላ ነው ያላቸው። ሙናፊቅ ሆንኩ ብሎ እያለቀሰ ነው ያገኙት እና ለምንድነው ሙናፊቅ የሆንከ ምን ሆነ ሲሉት ነቢ መሐመድ ሰለላሁ ዓለይሂ ወሰለም ጋር ሆነን ስለ አኸራ ሲነግሩን ስለ ቀጣይ ሀያታችን ሲያስታውሱን የሚሰማን ስሜት አለ። ከእሳቸው ጋር ተለይተን ልጆቻችን፣ ቤተሰቦቻችን፣ ስራችን ላይ ስንል ደግሞ ያንረስተን በሌላ አህዋል ውስጥ እንሆናለን፣ እና ይሄ በቃ የሙናፊቅነት መገለጫ ነው አላቸው። አቡበከር ስዲቅን ያክል ሰው በዛ ሰዓት እኔም ከአንተ የተለየ አህዋል ውስጥ አይደለም ያለሁት የአንተ ችግር እኔም ጋር አለነ ያሉት አቡበከር። ተያይዘው ግን መፍትሄ ፍለጋ ነው የሄዱት። ወዴት እንሄድ? ሄደን ነቢዩን እንጠይቃቸው ሰላቱ አይሰላም። ነብዩ ጋር ሄዱ። ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነገሯቸው። ያላቸውን ስሜት ሲገልጹላቸው ነብዩ ሰለላሁ ዐለይሂ ወሰለም የነቢያቶች ባህሪ፣ ነቢያቶች ሊኖሩበት የሚችሉበት እንግዲህ አላህ ነቢያቶችን ሲያሸክ የሚሰጠው ሪሳላ አለ፣ እነሱ ላይ ግዴታ የሚሆን ነገር አለ። ነገር ግን ሰዓተ ወሳዓ ያ ሐንዘላ ነው ያሉት። በቃ እናንተ ጋር የሚፈጠር ነገር አለ የሆነ እኔ ጋር ስትመጡ የሚኖራችሁ ስሜት፣ ቤተሰባችሁ ስትጋስ ስትሄዱ የምትመጡበት ስሜት ይለያያል። በቃ አንድ ጊዜ ቤተሰቦቻችሁ ጋር ማረፍ መዝናናት፣ ሌሎች ስሜቶች፣ ይህኛው ደግሞ የሰው ልጅ ባህሪ የሚፈጠር የሚያጋጥም እንጂ የሙናፊቅነት መገለጫ አይደለም ብለው